ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? በጣም ተቃጥዬ እንደው እርድብን ብዬ እንመጣ። እኔ የምለው ብር መቶ አምሳ ሺ ተላከ፣ ብር ሁለት መቶ ሺ ተላከ፣ ብር ሶስት መቶ ሺ። ለምን አንድ ሚሊዮን አትልክም? ብር ኑሯት ከሆነ የላከችው ማናት እሷ? ሚዲያው በሙሉ መቼም ያው ጭልቅልቅ ብሏል፣ ጭልቅልቅ ወጥቷል። ያስጠላል፣ ይደብራል። ግቡብኝ፣ ግቡብኝ አይልም። ግን አንድ ነገር ልንገራችሁ ሚዲያው ላይ የሚወራው ነገር ስለ ብር እንግዲህ፣ ሰዎቹ በሙሉ ይሄን ሰሞን ወጥተው ይህን ያህል ብር ተልኳል፣ ወጥቶ ይናገር፣ ወጥቶ መልስ ይስጥ፣ ወጥቶ እንዲህ ይበል፣ ወጥቶ እንደዛ ይበል እያላችሁ አንደኛ፣ ሁሉንም ሰው ማሳማት ምን ማለት ነው? ግልጽ አድርጋችሁ በግልጽ ተናገሩ። በቃ ሚዲያው ላይ ሲተራመስ የሰማሁት ነገር አለ በቃ ለምንድን ነው ግልጽ አድርጋችሁ የማትናገሩ? ለምን ሁሉም ሰው እንዲታማ ታደርጋላችሁ? አንድ ሁለተኛ ነገር ደግሞ ብሩኬን ያላችሁ ሰዎች መቶ ሀምሳ ሺ ብር እንደው በሞቴ እንደው በየወሩ መቶ ሀምሳ ሺ ብር የሚልቅ ሰው ግን አለ በዚህ ሰዓት በሰለጠነ ። ሌላውን ተውት ሀቢባ ሀቢባ እያለች ሀቢባን ቤት የሚደረገውን የሚሰማውን ነገር እያዩ እንኳን አይደለም። መቶ ሀምሳ ሺህ ብር ሲጀመር ደግሞ ማናት እሷ? ምን ሰርታ ነው መቶ ሀምሳ ሺህ ብር የምትልክላት? ከየት መቶ ነው መቶ ሀምሳ ሺህ ብር የሚላከው? በዛ ላይ ደግሞ እንዴ፣ መቶ ሀምሳ ሺህ ብር ትላክለት ለባሌ ማናት ለባሌ ትላክለት፣ እኔ እፈቅድላታለሁ። ከላከችለት ደግሞ እኛ ምን ቸገረን? እንዴ ወዳ ብሩኬ መቼ አስገድዶ እንደማይቀበላት ይሄን እናውቃለን። ከላከች ማለት ነው ኖሯትና ተርፎች። ከላከች ደግሞ ያ ምን አገባን ታዲያ? ምን ቤት ነኛ? ምን ይመለከተናል? ተላከ ታዲያ፣ ተላክ ተላክለት። እንዴ ምንድነው የምትሉት? እና ምን ይጠበስ? ማን እኔ ማለት ግልጽ የሆነልኝ ነገር የለም። አንዳንዱ እዛ ጋ አንዱ የሌላ ነገር ትላለች፣ አንዱ ሌላ ነገር ትላለች፣ የሆነ ነገር ትላለች። ከሌ ነው ያችኛ እዚህ ጋር እየተቦጭቀ ያለው የሁሉም የዩቱ በሮች ስም ነው። ስለዚህ የሆነ ነገር ስታመጡ ለምን መረጃ ይዛችሁ፣ በትክክለኛ መረጃ ማስረጃ ይዛችሁ በመጀመሪያ ማስረጃና መረጃ ከያዛችሁ በኋላ ለዛ ሰውዬ በውስጥ ነገሩት ይህን ያህል ብር በልተሃል ወይ፣ እንደው የሆነ ነገር ወይ መለስ የሆነ ነገር አድርግ በሎት። አይ ብሎ ዝም የሚል ከሆነ ስሙንም መረጃውንም አውጥታችሁ በስቶ በቃ ሌባም ካለ የሆነ ሌባ ካለ መጋለጥ አለበት። ምንድን ነው የምትሉት? ምንድን ነው ዝም ብላችሁ በየሚዲያው ላይ ጉም ጉም? ብቻ እውነቱ ይውጣ። ይህን ነገር ምንም ማለት አይደለም። እውነት ከሆነ ሌባ ሌባ ነው። ምንድን ነው የምታለባብሱ? ስም አንጠራም፣ ስም አንጠቅስ፣ እኝኝ የምትሉት ምንድን ነው እንዴ? እኔ ከሶስት ቀን በፊት ነው ይህንን ነገር የሰምሁት ማለት ነው ከሶስት ቀን በፊት ይህንን ነገር ሰምቻለሁ ግን ምንም ግልጽ የሆነ ነገር አንዱ ሌላ ነው የሚለው ያች ሌላ ናት ያች ሌላ ናት ሲጀምር ደግሞ በአሁን ሰዓት በሰለጠነ ዘመን ለወንድ ልጅ ብር የምትልክ ካለች እኔ እንክት አድርጎ የብላት ነው የምለው እንክት አድርጎ የብላት ባሏ ላልሆነ አብረው ተጋብዘው ትዳር ይዘው በንግግር የሄደች ካልሆነች የትም ሆነች ሆነችት ዝምብላ በስልክ ለምታውቀው ወጠጤ ወይም በኦንላይን ለምታውቀው ወጠጤ ወይም ደግሞ ዝምብላ ለገለፈጠላት ወጠጤ ብር የምትል ከሆነ ማንም ትሁን ማንም እንከት አድርጎ ይህ ብላ ይህ ብላ። እኔም ከሰጡኝ ይቀበላለሁ እንከት አድርጌ ነው የምበለው። ይሏክል እንከት ቅላል እበላለሁ። እንደ እዛ ጋ በየሚዲያው ላይ እየተወጣ የሚነገረው እኮ የሁሉም እኮ የየራሱን ገመና አውጥቶ ሚዲያ ላይ ማስጣት ፈልጎ እኮ አይደለም። ህዝብ ይማርበታል፣ ሰው ይማርበታል ተብሎ ስለሚታሰብ ነው። ስለዚህ የሚበላ ከተገኘ እንክታርጉ መብላት ምናምን ይጠበስ እንደምትሉት። እኔ እኮ ግራ ገብቶኛል። ስማ ማረ ብሩኬ ና ሀይሚ ታረቁልን፣ እና በቃ ሁሉም ነገር ይብረድ። ግርግርግርግር አለ ሚዲያ ያስጠላ። በጣም እኝኝ በዛበት ይጭ፣ በጣም በዛ፣ በጣም ያስጠላ። እግዚአብሔርን ነው ምላችሁ። ብሩኬ ደግሞ እንደዚህ የሚያደርግ ልጅ ምንድን ነው? ለሀይሚ ፍቅርን እንዳገልጽላት ቆይ ለሀይሜ ፍቅርህ እንዳገልጽለት የእናትህን ቦታ ጨርስ እያሉ መቶ ሀምሳ ሺህ ብር የሚልኩለት ይሄ አሁን ምንም ያስገኝ ማለት፣ ለምን እንዴት፣ ለምን እንዴት ሊሆን ይችላል? ብሩኬስ ይሄንን ነገር እንዴት ሊስማማ ይችላል? በዛ ላይ ደግሞ እንደ ለሀይሜ ፍቅርህ አሁን እንዳገልጽላት የእናትህ ምን ያገናኘዋል? እኔ እኮ በጣም ግራ ገ- ግራ ስለገባኝ ነው ምን ያገናኘዋል? በጣም ጥያቄ ውስጥ የሚገባ ነገር ምን አገናኘው እንዴ? እንጃ። ብቻ ያስተሳሰባችሁ እስኪ ድረስ እንደሆነ አላውቅም። ብሩኬን ይሄን ያደርጋል ብዬ አላስብም፣ ያደርግ ልጅም አይደለም። እኔ ብሩኬን ጥፋት ሳይበት እናገራለሁ እንጂ ያለ ጥፋቱ ግን ያለ ስሙ ስም መስጠት አልፈልግም። አንዳንዶች አላችሁ እኝኝ ብሩኬን ልክ እኔ የግል ጥላቻ ያለብን አድርጋችሁ የምታስቡ ስሙ፣ ቡቡዬን ከኔ በላይ እናንተ አትወዱትም። እሺ እኔም የንግስቴን ባል በጣም ነው የምወደው። በጣም አከብረዋለሁ። በጣም በጣም ሲበዛ አከብረዋለሁ። ግን በቃ አንዳንዶቻችሁ ይህ ብሩኬን ከእኛ በላይ ማንም የሚያውቀው የለም፣ ብሩኬን እኛ ብቻ ነን የምናውቀው አላችሁ። በቃ እኝኝኝኝ። ሰው እኮ ጥፋቱ ቢነገረው ጥፋት ያጠፋ ሰው እኮ ጥፋት አይ እንዲህ አርጋ ትክል ማለት አይደለም። ምንም ማለት አይደለም። ይህ ክፋት የለውም። በዛሬ ደግሞ እዛ እየሄዳችሁ የብሩኬን እናት የሀይሜን ቤተሰቦች ሀይሜን እየሰቀ ሚዲያው በጣም ትርምስ መስመስ ያለ ነው፣ ያስጠላል። እግዚአብሔር በጣም በተለይ ቲክቶክ ቡ ግቡብኝ አይለ በጣም ተጨመላልቋል። በእርግጥ ደስ የሚለው ነገር ይህን ሰሞን እኔ በጣም ስራ በዝቶብኛል፣ ኔትወርክ መሸ እያለኝ አይደለም ሚዲያው እየተከታተልኩ አይደለም ጨረቃዊ ሲመጣ ያለው ቪዲዮአቸውን ለተወሰነ ደቂቃ ይቸወጣለሁ ሙሉን እንኳን ማላይበት ጊዜ አለ። ምክንያቱም በጣም በስራ ተወጥሬ ያለሁም ጊዜ ነኝ፣ እና ግን እንዱ ብቅ ስለማይሆን ነገር የሆነ የሚያስጠላ ብቅ ስለሚደብር እንዲ፣ አንዳንድ የሚዲያ ላይ ሲገቡ እኮ የሆነ በጉጉት የምታዩት ነገር ሲኖሩ፣ ሚዲያውም የሚናፍቃችሁ እንጂ እንደ ዝም ብሎ ለኝኝ ምንም ያስጠላል። እና አላቅም አንድ ነገር ግን አሁንም ልንገራችሁ፣ እነሱ አንድ ናቸው። ነገም ከነጎዳ የሚታረቃሉ እንዳይመስላችሁ፣ የሚለያዩ እንዳይመስላችሁ። ደግሜ ደጋግሜ እነግራችኋለሁ፣ እነሱ ነገ አንድ ናቸው። ነገ የታረቀው ገን ግን እናንተ እንዳታፍሩ። የምር በተለይ ይሄ የብር ጉዳይ የህይወት ጉዳይ ነው። ስለዚህ ረፉ። ይሄ በጣም ትልቅ ሪስክ ነው፣ ለብሩኬ ይሄ በጣም ትልቅ ሪስክ ነው። እረፉ። ከሰማችሁም እዛው በውስጥ የምትወዱት ከሆነ ከሰማችሁም እዛው በውስጥ ጨርሱት። በቃ ካለ እውነተኛ ነገር ካለ በውስጥ ጨርሱት። በዛ ላይ ደግሞ ፈልገው ከሰጡት፣ እኛ ምን አገባን? ይስጡት፣ ይቀበላቸው፣ ፈልገው ከሰጡት። አይ እኔ ይሄ ነገር እውነት ቢሆን ራሱ ማለት ነው፣ እውነት ቢሆን ራሱ የቺ ሴት ብሩኬ ብር ልኬለት በላይም ብላ ብትወጣ፣ እሷ እንኳን በላሽ እንከታረገች ነው ምላት እንዴ? ፈልጋ ነው አምናብን የሰጠችው፣ ለምሰጥ አስገድዷት ነው